ሰላም ጤና ይስጥልኝ ውዴ ዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ አላችሁ? ዮሐንስ ኮነር ዛሬም ባልተለመደ ሰዓት በሰበር ዜና በምስራች ተመልሷል። በሰበር ዜና ኢትዮጵያችን እውነቱ ያወጣባትን ሀቋ ከፍ ያለበትን ሰበር ዜና ልንነግራችሁ ባልተለመደ ሰዓት ምትናል። ይችን ቪዲዮ ማየት ስትጀምሩ ዮሐንስ ኮነር ሰብስክራይብ፣ ላይክ፣ ኮመንት አድርጋችሁ ማየት መጀመራችሁ እርግጠኛ እንድትሆን ነው ጠይቄ እጀምራለሁ አሜሪካ ኢትዮጵያን ይቅርታ ጠይቃለች አሜሪካ ኢትዮጵያን ይቅርታ ስትል ይቅርታዋን በአምባሳደሯ በኩል አሰምታለች እንደምታውቁት ኢትዮጵያ ውስጥ አንድ ፈሊጥ አለ ማንኛውም አካል መከላከያን ይታጠቃል ከመከላከያ ጋር ጋር ይዋጋል ወታደርን ይገላል ታጣቂ ነን ፖለቲካ አላማችንን በትክክል እናስፈጽማለን የሚሉ ቡድኖች እዚህም እዛም ያሉት የሚያደርጉት እንደዛ ሲተኩሱ ታጋይ ናቸው ሲገድሉ ታጋይ ናቸው ሲያወድሙ ጀግና ናቸው። ልክ መከላከያ ተመጣጣኝ እርምጃ ሲወስድባቸው ሲቪሊያን ይሆናሉ። ይህችን ታክቲክና ይችን ቴክኒካቸውን በማወቅም ሆነ ባለማወቅ የዲፕሎማቲክ ማህበረሰቡንም ጭምር ሲያሳስቱባት የቆዩት ነው። በተለይ ይሄ የምዕራቡ ዓለም ሚዲያ ሆነ ብሎም የሚያደርገው ነገር ነው። ይሄ የኔና የናንተ ትውልድ ኤክስፔሪያንስ ካደረጋቸው ካለፈው ከሰሜኑ የጦርነት ዘመቻ ህወሓት መከላከያ ላይ ሰሜን እዝ ላይ ጥቃት ጀምሮ ከተደረገው ጦርነት ጀምሮ ስናየው የነበረ ነው። ታዲያ ዛሬ አምባሳደር ማሲንጋ በቅርቡ የአሜሪካ ኤምባሲ ያወጣውን በንጹሃን ላይ የድሮን ጥቃት እየተፈጸመ ነው፣ የኢትዮጵያ መንግሥት በንጹሃን ላይ የሚያደርገውን የድሮን ጥቃት ያቁም ብለን ያወጣ ነው መግለጫ ስህተት ነበር ይቅርታ እንጠይቃለን ብለዋል። በጊዜው ብዙዎቻችን ተገርመን እነኚህ ሰዎች ምንድን ነው ማለት የፈለጉት ምንድን ነው ማስተላለፍ የፈለጉት የሚለውን እየፈተሽን ነበር። አንዳንድ አካላቶችም ጮቤ ሲረግጡበት ነበር። አምባሳደሩ ግን ዛሬ ስህተት ነበር፣ ይሄ አስተዳደራዊ ስህተት ነው ካለ እኔ እውቅና የወጣ መግለጫ ነው። ስህተት ስህተት ነው፣ ሌላ የምንለው ነገር የለም፣ ይቅርታ እንጠይቃለን ብለዋል። ይህ ጉዳይ አንድምታው በጣም ብዙ ነው፣ አንድምታው በጣም ሰፊ ነው። በተለይም ይሄ ደካማ ነው አቅም የለው ሀሳቡን እያሰረጽ አይደለም፣ ተሰሚነቱ ቀንሷል፣ እየተባለ የሚከሰሰው የኢትዮጵያ መንግስት በጣም በሉዓላዊነቱ የማይደራደር በጣም በሐቁ የማይደራደር መንግስት መሆኑን የሚያሳይ ነው። ግን እኔ የአሜሪካ ኤምባሲ ስንቴ ነው ይቅርታ የሚጠይቀው? ስንቴ ነው የሚያጠፋው? ስንቴ ነው አጥፍቻለሁ ማሩኝ የሚለው? የሚለው ሌላ ጥያቄ። በዚህ የምንመለከተው በነገራችን ላይ በየኤምባሲው ውስጥ የኢትዮጵያ ጠላት የሆኑ አካላቶች መኖራቸውን በግልጽ በግልጽ መኖራቸውን አሁን እድሜ ለዶናልድ ጄ ትራምፕ የአሜሪካ ትክክለኛን መልኳን ዓለም እያየውን አሁን ያሉበትን ሁናቴ የምታውቁት ነው። ወታደር ማሰማራት ኢትዮጵያ ሲሆን እዚያ ሲሆን ሆዲፍ ጆን አንዳንድ ነገሮችን እንትን እንዳንል እንትን እንለዋለን እና ይሄ ኢትዮጵያ እየደረሰችበት ያለውን ከፍታ የምንመለከትበት ኢትዮጵያ እየቆመችበት ያለውን ጽናት የምንመለከትበት ዜና ነው። ታስታውሱ ከነበረ እንዴት አድርገው እውነታችንን ይጨፈልቁ እንደነበር፣ እንዴት አድርገው ሀቃችንን ይነጥቁን እንደነበር የሚረሳ አይደለም። በተለይ በሰሜኑ ጦርነት ጊዜ ከጫፍ ጫፍ ተጠራርቶ ከኤምባሲ እስከ ሚዲያ ከፕሬዝዳንት እስከ ጠቅላይ ሚኒስትር እውነታችንን ለጨም ለመጨፍለቅ ያልሰሩት ስራ የለም። እምቢ ስትል ግን፣ መቆም ስትችል ግን፣ ስታሸንፍ ግን እንደዚህ ነው። አሁን የኢትዮጵያ መንግስት በየአቅጣጫው ስር እንደሰደደ አቅም እንዳደራጀ እንደቆመ አይተዋል። ስለዚህ ከኢትዮጵያ መንግስት ጋር ተስማምቶ ተከባብሮ ከመስራት ውጪ አማራጭ እንደሌላቸው ያውቃሉ። ባለፈው ስናነሳላችሁ ነበር የአሜሪካ መንግስትም በለው ምዕራባውያንም በላቸው ከህውሓትና ከሌሎች አካላት ጋር መስራትን እንደ ሽንፈት ነው የሚቆጥሩት በዚህ ሰዓት ላይ። ምክንያቱም የብልጽግና መንግስት ሴራቸውን የአብይ አስተዳደር ተንኮላቸውን የአብይ መንግስት ድራቸውን ሁሉ በጣጥሶ መቆም ችሏል። አንዳንድ የዲፕሎማቲክ ምንጮችም ከዚህ በፊትም ሳነሳላችሁ ነበረ። በዚህ ሰዓት ከብልጽግና መንግስት ጋር ከመስራት ውጭ አማራጭ የለንም የሚል ግምገማዎችን እስከ ማድረግ ደርሰዋል ህወሀቶች። እንዲሁም ደግሞ ሌሎች ኢትዮጵያ ውስጥ ያሉ ጫካ ያሉ ኃይሎች እየመሸባቸው ያለው በዲፕሎማቲክ ማህበረሰቡ ዘንድም ያላቸው ተቀባይነት እያዘቀዘቅ ነው። መነገራችን ላይ አምባሳደር ማሲንጋ መግለጫ ሲሰጡ ካነሷቸው ነጥቦች ውስጥ ያስተላለፍነው የሰላም ጥሪ በመቀበል በከፊል ፋኖ እና በከፊል ሸኔ የሆኑ አካላቶች ወደ ሰላም ንግግር ለመምጣት ጥረት እያደረጉ ነው ብለዋል። ይህ ሚበል የሚያሰኝም ግን ክቡርነቱ እርሱ ሀገር በጣም ወሳኝ ጉዳይ አለቦት፣ በጣም ወሳኝ ጉዳይ አለቦት። የነኝን ሰዎች ጉዳይ በጥንቃቄ ማየት ያስፈልጋል። ግን ኢትዮጵያን በኢትዮጵያዊነቷ ልክ ሀቋን በሀቋ ልክ የሚያስከብር አስተዳደር ማቆም ተችሏል ማለት ነው። ትርጉሙ ብዙ ነው። አውዱ ሰፊ በየአቅጣጫው ብንበልተው በየአቅጣጫው ብንመለከተው በጣም በርካታ ሰፊ ነገሮችን ልናይበት እንችላለን ሰሞኑን አሜሪካ የኢትዮጵያን የባህር በር ጥያቄ ይቀበላለሁ የኢትዮጵያ የባህር በር ጥያቄ ፍትሐዊ ነው ማለቷንም እንዳትዘነጉ ለዚህ ነው የኢትዮጵያ መንግስት እየቆመ ኢትዮጵያም እየነጋላት ነው የምንለው አሁን አብይ የብዙዎቹ የድሮ ጠላቶቹ ደጋፊዎቹ እየሆኑ ነው እና አዳዲስ ጠላት ያስፈልገዋል እናንተ እኮ አታፍሩም? እነ ጃዋርን እነ ልደቱን ከጠላትም ቆጥራቻቸው ይሆናል። ኧረ እባካችሁ! አሁን አብይ የድሮዎቹ ጠላቶቹ ደጋፊዎቹ እየሆኑ ስለሆነ አዳዲስ ጠላት የሚያስፈልገው ይመስለኛል። ደና ደና ጠላት። እነዚህ ምን የማይረቡ ናቸው። እነዚህ የሚሰበሰቡት እነዚህ ጥሩምባዎቹ ምናምን እነሱ ብዙም ጥቅም የላቸው ብቡዝ ብዙ ረብ የላቸውም። አሁን ይቺን ሲያዩ ምን እንደሚሉ ማየት ውድቀት ይለዋል መጥተው ከዚህ ውስጥም ውድቀት ያወጡለታል ጮቤ ሲረግጡበት ነበር። የአሜሪካ መንግስት በንጽዋ ላይ ድሮን ተበሳ። እኔ ጦርነት አልፈልግም፣ ጦርነት አልደግፍም። ግን በጣም ፋሽን የሆነች ነገር አለች። በጣም ፋሽን የሆነች ነገር አለች። ባይ ዘ ዌይ የድሮን ጥቃትና ከዚህ በፊትም ሳስረዳችሁ ነበር፣ የድሮን ጥቃት የአየር ጥቃትና የሰብል ምርት ምናምን ምናምን በጣም ተያያዥነት አላቸው። ለምሳሌ ታሳውሱ ከነበረ ከአንድ ከስድስት ወር በፊት በሰራነው ዘገባ ላይም ከዚህ ቀደም በሀሳብ ሜዳ ተላልፎ በነበረ አንድ ዘገባ ላይም በደንብ ያነሳለው ጉዳይ ነበረ። ምንድን ነው ልክ ሰሊጥ የሚሰበሰብበት ልክ መኸር የሚሰበሰብበት ምናምን ወቅት ላይ ንጹሐንን በጅም ላይ ይጨፈጭፋሉ፣ ንጹሐንን በጅም ላይ ይገላሉ። ከዛስ የድሮን ጥቃት ተፈጸመ የሚል ዘገባቸውን ከቢቢሲ እስከ ሲኤንኤን ከሲኤንኤን እስከ ሀገር ውስጥ እስካሉ ሚዲያዎች ይቀባበሉታል፣ ኤምባሲዎች ያሳልጡታል። ኤምባሲዎች ውስጥ የተሰገሰጉ በጣም በርካታ ጽንፈኛ ሰዎች አሉ። በጣም በርካታ እውነትን የሚደፍቁ ሀቅን የሚነጥቁ ኢትዮጵያን ለማንበርከክ የሚሰሩ አንገት ሊያስደፋት የሚታትሩ በጣም ብዙ ሰዎች አሉ። እነኛ ሰዎች አንድ ላይ የሆኑና ከባድ የሆነ ሴራን ይፈትላሉ። ከባድ የሆነ ችግር ለመፍጠር ይጣጣራሉ። ከዛስ ንጹሐን ተጨፈጨፉ ይሏል። ሲገድሉ ጀግና ናቸው ሲተኩሱ ጀግና ናቸው። መከላከያን እንደመከልበስ ያደርጉ ዋንጫ ተሸላሚ ናቸው። ልክ ተመጣጣኝ እርምጃ መከላከያ ሲወስድባቸው ግን እነሱ ሲቪሊያን ይሆናል። ኦቨርናይት ሲቪሊያን ሆኑ ነው የሚያድሩት። በምን ተአምር እንደሚሆኑ እግዚአብሔር ነው የሚያውቁ። ይቀባበሉልሃል ማለት እቺን ታክኒክ እቺን ቴክኒክ ማን ከማን እንደ ተማራት እናውቃለን። እቺ ቲፒኤልኤፋዊ ትምህርት ናት። ስብሃታዊ ተንኮል ናት ስባታዊ ሸርና ደባ ናት ትታወቃለች። ያኔ እነ ማርቲን ፕሎት እና አሌክስ ደዋ እነ ረሺድ አብዲ እነስ እነ ሲሄነይ እነ ማን ነው ይሄ እነ ትሮንቮል ምናምን በቃ ያሳልጡት ነበር። ይህንን ክስ ከኒውዮርክ ጎዳና እስከ ጄኔቭ መንገድ ድረስ ይንደባለሉበት ነበር። ከስቴት ሀውሱ በራፍ እስከተባበሩት መንግስታት ድርጅፍት አደባባይ ድረስ እየተመጣ ይጮህ ነበር። ከደብሊው ኤችኦ እስከ ሴኩሪቲ ካውንስሉ ድረስ ጩኸታቸውን ያሰሙበት ነበር። ይህንኑ መንገድ፣ ይህንኑ ሸርና፣ ይህንኑ ደባ ኢትዮጵያ ግን የዘገይ መሀቆ ይወጣል። ዛሬ በአደባባይ ይቅርታ የምትጠየቅ አገር ሆናለች ማለት ነው። ስተናል፣ አጥፍተናል፣ አጥፍተናል ይቅርታ እንዲህ ነው ስትጸና፣ እንዲህ ነው ስትቆም ስታሸንፍ፣ እንደዚህ ነው አንዳንዱ ሀገሬ እንዳመጣ ተብሎ ካባ ይታለበት ነገሩ የተገላቢጦች ነው። ከዚ አሸናፊ የሚባለው ጉዞ እገዳ የተጣለበትን ይቅርታ የሚጠየቀውን ተሸናፊ ብሎ የተነትኑላል። በግለሰብ ጥላቻ ስትሰክር እንደዚህ ነው። ግን ይህ ታላቅ የምስራች ነው። ለሀገራችን ታላቅ የምስራች፣ ለኢትዮጵያ ታላቅ እውነቷ ምክንያቱም እየተጠቃችም እውነት እየተቀማችም እየተተኮሰባትም ሀቋን እየቀሟትም እየገደሏትም ከዛ ሙሽራ ነሽ እየተባለች፣ አይሆንም አይሆንም። ይሄ የሚያሳየው በጣም ትልቅ አስተዳደራዊ ችግር መኖሩንም ነው። በየኤምባሲዎቹ በየኤምባሲዎቹ ያገኙትን የስራ እድል ለፖለቲካ ልዩነትና ለፖለቲካ ዓላማቸው ማስፈጸሚያ የሚጠቀሙ አካላቶች መኖራቸውን የሚያሳዩ ትልቅ ዳሜጅ የሚያደርስም ነገር በነገራችን ላይ ቢሆን እንደዚህ ነው የሚሉ ዳሜጃቸውን ያደርሱን። ይቅርታ ፈኒ ማለት ግን አንድ ነገር በዚህ ውስጥ በጉል ይታያል። መቆም ተችሏል፣ መጽናት ተችሏል፣ አቅም መፍጠር ተችሏል። የኢትዮጵያ መንግስት የአሜሪካ መንግስት ከኢትዮጵያ መንግስት ጋር ያለውን ግንኙነት ማሻከር አይፈልግም። እዚች ጋር ደጋግሜ ስላት የነበረችውን ለአልሲሲ ትራምፕ መጣለት ለአብይ ማናንልለት ኧረ ጉድ ፈላበት ሲሉን የነበሩትን የእናንተ አንዳርጋቸውን ፅጌን ሙዚቃ ከፍ አድርጎ ማዳመጥም ከፍ አድርጎ ማዳመጥ እና አሁን የኢትዮጵያ መንግስት ብሪክስ ገባ። ብሪክስ ለምን ገባ? ከአሜሪካ ጋር ያለውን ግንኙነት ሊያሻክረው ብሪክስ ለምን ረገጠ? ቀኝ ዘመሙ የዓለም ክፍል በኢትዮጵያ ላይ ጥርሱን እንዲነክስ ሊያደርግ ይችላል የሚል ጩኸት ይሰማንብ። አሁንስ ከቀኝ ዘመሙም ከደቡባዊው ከፍተውም ዝቅ ሳይል መጫወት የሚችል የዲፕሎማሲ ከፍታን ይዘውን ወዲነነ እነ ጌዲዮን ጢሞቴዎስ ሰሞኑን ጣል የሚያደርጉት ንግግር አለ። በቀጠናው ላይ በሰላም መኖር እንፈልጋለን፣ ኤርትራውያንን እንደ ቤታቸው ተቀብለን እናስተናግዳለን፣ ኢትዮጵያ ለቀጠናው ሰላምና ደህንነት ያላሰለሰ ጥረት ታደርጋለች። ቢሆንም የሊማሊሞ መንገድ ምን ቢጥመለመል መዳረሻውን አይቀይረውም እያሉ እሽ ትያረጉ ይነግሯል። ሲፈልጉ እንደ ገብስ ይቅሟል፣ ሲፈልጉ ይበትኗል። አሽተው ይህን መርሳት የለብህም ይህን መርሳት የለብንም። እና ከእያንዳንዱ መግለጫቸው ከእያንዳንዱ እንትናቸው ላይ ድብቅ አጀንዳ መኖሩን እናውቃለን። አንዳንድ ሰዎች ይህ ተራ ነገር ነውና ሊሉ ይችላሉ። ተራ ነገር አይደለም፣ ብራዘር፣ ተራ ነገር አይደለም። ተራ ጉዳይ አይደለም። የኢትዮጵያ መንግስት በገዛ ዜጎቹ ላይ የሚያዘርሰውን የድሮን ጥቃት ያቁም የሚል ክስ ተራ ነገር አይደለም። ይሄ አንድ ዩቲዩበር አንድ አክቲቪስት ምናምን አይደለም የተሳሳተው፣ አንድ ኤምባሲ ነው የተሳሳተው ይቅርታ የጠየቀው በአንድ ተራ አክቲቪስት ወይ ጋዜጠኛ ወይ ምናምን አይደለም። የአሜሪካ መንግስትን የወከለ አንድ አምባሳደር ነገ አስተትሪ ሊሰራት ይችላሉ። ይሄ ምንም ምክንያቱም ይታወቀ መንገዳቸው የደረስ እንደሆነ ግን ይሄ አንድ አስረጂ ጉዳይ ነው ስናነሳው ለነበረው ሁሉም ከኢትዮጵያ መንግስት ጋር ለመስራት አማራጭ የላቸውም። ከኢትዮጵያ መንግስት ጋር አብሮ ከመቀጠል ውጭ አማራጭ የላቸውም። ቆሟላ፣ ጸንቷላ፣ አሸንፏላ። የኢትዮጵያ ፖለቲካ እየተሰበሰበ ነው። ብትን ካለበት እየተሰበሰበ መልክ እየያዘ፣ ደርዝ እየለየ፣ ምን ከምን ጋር እንደተሰለፈ እየታየ ትላንት እዛ ሄዶ ከሳሽ የነበረ ዛሬ እዚህ መጥተው ያያሉ እኮ አሁን ለብዙ ሰው ትርምስ ምስ ያለ ይመስላል። አዎ ተቃዋሚው ካምፕ ትርምስምስ ብሎበታል፣ እጁ ባዶ ቀርቷል። ለገዢው መንግስትስ ለአብይ አሕመድ አስተዳደርስ ሰብሰብ ብሎ ደርዝ ይዟል፣ መልክ ለይቷል፣ አቅጣጫ ይዟል። ለውጥ የሚደግፍ ለውጥ የማይደግፍ ተከራክሬ ለውጡን ሳላስቀለብስ ቀጥዬ ፖለቲካ ዓላማዬን አስፈጽማለሁ የሚልና ፖለቲካ ዓላማዬ ቢፈጸምም ባይፈጸምም አብይ ግን ይውደቅልኝ፣ ይንቆታቆትልኝ፣ ይፍረስልኝ የሚል ኃይል ደርዝ እየለየ ነው ማለት በዚህ ውስጥ ዲፕሎማቲክ ማህበረሰቡ ከማንጋ መስራት ይፈልጋል፣ ከሚያሸንፈው ጋር መስራት ይፈልጋል። ለምን? ለጋራ ጥቅም ነው። ሁሉም ለራሱ ጥቅም ነው የሚቆመው? ይህ ድረውን ጥቃት ተፈጸመ እንትን አለ ሰብአዊነት ተሰምቷቸው አይደለም፣ ይዘ ሀቀኝነት ተጭኗቸውም አይደለም። እንደው የእውነት እንኳን ቢሆን ኖሮ መግለጫቸው የእውነት እንዳላ አይደለ ይታወቃል። እነሱ የሚፈልጉትን የፖለቲካ ኃይል እንትን ለማለት ነው ገፍቶ ወደ ፊት ለፊት ለማምጣት እነሱ የሚሹትን የፖለቲካ ኃይል ወንበር ለማደራደር፣ እነሱ የሚናፍቁትን የፖለቲካ ቡድን ዙፋን ለማመቻቸት ነው። ሌላ ለምንም አይደለም። ሌላ ለምንም ለምንም አይደለም። እና ይህ በእንዲህ ባለበት ሁናቴ ላይ ነው እንግዲህ እንዲህ አይነት የጸና እንዲህ አይነት ከፍ ያለ ዜናን የሰማነው እና ክቡር አምባሳደር ያው የሀገሮትን ጉዳይም አያይዘው ቢነግሩን አሁን አሜሪካ ያለችበትን ነገር ብዙዎቻችን እያየነው ነው ስለሆነ እያየነው ስለሆነ እና ከዚህ በፊት ነግሬያችሁ ነበረ። ማን ሁሰይድ ነው እምቢባዩ ክብር ዝቅ ሳይል የሚጫወተው ዲፕሎማሲ ከአሜሪካም እና ከጂንካ ከኢትዮጵያዊነት ከፍታው ዝቅ ሳይል ነው የሚያጫወት አብይ አሕመድ ፖምፒዮ አቅፎ ከተቀበለው አልሲሲ በላይ በጣቱ ቆሞ ተንጠራርቶ የደረሰበት አብይ አሕመድን ያስታውሳል። ፖምፒዮን ታስታውሳላችሁ? ረለ ቤተመንግስት መጥቶ አርፍዶ ዳዊት ጥሎ ሲገባ ሮጦ ሲደርስበት ማንም ሁን በዛ ልክ ቆመ ያናግርሃል። ፌልት ማንን ታስታውሳላችሁ? ምን አይነት ኃይል እንደተማመነ ምን እንዳሰበብ አላውቅም ጋይ ግን እንደሚያሸንፍ እርግጠኛ ነው ብሎ ነበር። ሰላምን ቢሆን እንደሚያሸንፍ እርግጠኛ ነው። አ ቢዋጋም እንደሚያሸንፍ እርግጠኛ ነው። ምን እንደተማመነ ግን አላውቅም ነበር ያለው ጄፍሪ ፌልትማን። ጄፍሪ ፌልትማን ሀገር ማፍረስ ሲቪውን ብትቃኘው በጣም ሰፊ ነው። አራት አምስት ሀገር ያፈረሰ ሰው ነው ፌልትማን ማለት፣ ማለት እየተዘዋወረ ነው ሀገር ያፈረሰው ጄፍሪ ፌልትማን። ከዛያችን ሀገር ማፍረስ ሲቪውን ያዩ አንዳንድ አካላቶች ህወሓት የምትባል የጡት ልጃቸውን መንገድ ለማሳለጥ ሲፈልጉ ወደ አፍሪካ ቀንድ ላኩት። አብይ አህመድ አሊ የሚባል ሰው ላይ እንዲቀምር ማለት። እና ፌልትማን ቀመሯን ይዛ አራት ኪሎ ሰተት ብላ ስትመጣ ደጋይ አይሰማም ማለት ደማን ሁሴን ነው ብሎ ጋዜጣዎቻቸው ይዞ የወጡ ሰሞን ይሄን የተፈጠረው አንዳንድ የውጭ አርቲክሎች ለአብይ አህመድ የሚሰጡት ቅጽል በጣም ነው የሚያስቀኝ። የሶማሊያ ጋዜጦች ጀነራሉን ያባረረው ሰውዬ ነበር የሚሉት። ወደ ስልጣን እንደመጣ የህወሓትን ጀነራሎች ይሄ ቪላ ሶማሊያ ቁጭ ብለው አሜሪካን መንግስትንም ከአሜሪካ መንግስት ወታደሮች በላይ እና ሀሰን ሼህ መሐመድን የሚያስጨንቁ ጀነራሎችን ማንሳት ፈርተው በነበረ ጊዜ አብይ አህመድ ስልጣን ላይ እንደወጣጧ አድርጎ በአንድ ደብዳቤ ሲያባረራቸው እና አዲስ አበባ ሲጠራቸው ተገርመው ስለ አብይ አህመድ ሲጽፎ የሶማሊያ ጋዜጦች ጀነራሉን ያባረረው ሰውዬ እያሉ ነበር የሚጠሩት እና ፌልትማን አሜሪካ ከሄደ በኋላም ያኔ አብይ አህመድ በሰራው ስራ የተገረሙ ጋዜጦች ደማን ሁሰይድ ነው የሚል አርቲክል ላይ ነበር ቅጽል ሰጥተው የጻፉት እና ያኔ አብይ የምቢ ብሎ ያባረረው ፌልትማን ሱዳን ሄዶ አሁን ሱዳን እንደዚህ ያርጓታል። ሱዳን አሁን የምትታጠነውን እጣን፣ ሱዳን አሁን የሚያምሳትን መከራ፣ ሱዳን አሁን የተደገሰባትን ምስቅልቅል ጀፍሪ ፌልትማን ሀገር ከማፍረስ ሲቪው ላይ ቀንጨብ አድርጎ በጥቂቱ ሞከረባት ያችንን ሙከራ አራት ኪሎ ላይ ሊሞክር ነበረ የመጣው አብይ አህመድ አሊ የሚባሉ ሰው ግን የዋዛ አልነበሩም ወግድ አሉት ወግዴ ማለት ጨዋታ እምቤ ማለት ከፍታ በልኩ ሲሆን ኢትዮጵያዊነትን ሳይጥልና ሳያስጥል መነጋገር ስትችል እዚህ ከፍታ ላይ መቆም ትችላል እዚህ ርቀት ላይ መገኘት ትችላል ዝቅ ሳትል ስትጫወት ከኢትዮጵያዊነት ዝቅ ሳትል ስትጫወት ከክብር ዝቅ ሳትል ስትጫወት እዚህ ላይ ትገኛለህ። ኳታርም ትስቃለህ፣ ቱርክም ትደምቃለህ፣ ዩኤኢም ፌገግ ትላለህ፣ ቴል አቪቭም አትጣጣ፣ ሂሊዮፖሊስ ላይም በግርማ ነው የምትቆመው። ኒውዮርክ ላይም ስትስቅ እንደዛው። በአባይ ኤርዶዋን ጋርም በትክክል ነው የምታውራው። ኪም ጆንጉን ጋርም በእንትን ነው እንትን የምትለው ምንም እንትን ነው የሚል ነገር የለም። የዚህ ቦታ የትኛው ሚዛን ላይ ለመቆም ደፋር ነው ማለት ፑቲን ጋር ፑቲን ሰፈርም ብቅ ብለህ ኔቪን ከፋርጋ አደራጅተህ ምናምን እና የሳያ ሰፈር ቅሌት ትስቅባቸዋል። ከዛ ቤተ መንግስታቸውን ዩቲዩበር መቀበያ ያደረጉ ሰዎች ይበልጠዋል ምናምን የሚባል ቅኝት ሊቀኙብ ይሞክራሉ። ያኔ እግርን ሰቅ ለመሳቅ ነው። ምክንያቱም የሰራውን ታውቃለህ ምክንያቱም ምን ድረስ እንደምትሮት ታውቃለህ። ምክንያቱም ድልና አሸናፊነት የቱ ጋር እንደቆመ ተረዳውለ እና እነኛ አካላቶችን በደንብ አድርጎ ማየት፣ በደንብ አድርጎ መበርበር የግድ ነው የሚለው ኢትዮጵያ በየመስኩ ተሳክቶላት መቀጠሏን ትያይዘዋለች ሀቋን የቀሙ እውነቷን የነጠቋትም እንደዚህ እያደረ በይቅርታ በይቅርታ ከደጃፋ የቆሙ ነው ይቅርታዋን እንድትቀበላቸው እየተማጸኑ ነው። ይሄ ስህተት ነው። ሌላ ምንም እምለው ነገር የለኝም። ስህተትና ስህተት ነው። ለዚህም ይቅርታ እንጠይቃለን ያሉት የአሜሪካ አምባሳደሩ ይሄ ብዙ ልንመለከተው ብዙ ሀቅ ልናወጣለት በብዙ ሊበረበር በብዙ ከፍታ ሊነሳ የሚችል ሀቅ ነው እና እንደዋዛ የሚታይ ዜና አይደለም። ለጥላት ረመጥ፣ ለኢትዮጵያ ለሚወዱ ሰዎች የምስራች ነው ብለን ነው። በድንገት የመጣ ነው፣ እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷት አሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። እኔና እናንተ ሀገርም እንደ ልማዷት አሸንፋለች። ውዴ ዮሐንስ ኮርነር ቤተሰቦች ቸር ቆየን።